መጨረሻ የህድ ነገር ልቀበል አልችልም። እለት የማይመስል ነገር ለሀይሚ ነግሬያት ነበረ። እውነት መሆኑን መሆኑም ብታውቅ ኖሮ ይህን የሰባተኛ ፎቅ አድርሳች ነበረናን እንዳይመጣች ጊዜ ማለት ነው። ሀይሚን ፊት ለፊት እንዳታያት ማለት ነው። ብሩኬን ከለላ እያደረገች ነበረ። ምክንያቱም የሀይሚን ጥፊ ፈርታ ማለት ነው። አቤት ግን ሴቶች እንደውጥ እንደውጥ ስታስመስሉ አይን የላችሁም። የምሬን ይሄ ድራማ የሁለቱ ድራማ ነው። እንኳን ሰው ለማዳመጥ እንኳን በስነ ስርዓት ስለማይፈልግሽ ነው ከልቡ ማያዳምጥሽ። ቦታ ለሚሰጠው ሰው እኮ ነው ልቡን ሰጥቶ የሚያዳምጠው። ምን እንዳለበት መስለሽ? ቡቡ የሰጠህን ሀሳብ አስተያየት ስለተቀበልክ እናመሰግናለን። አሁንም ምንድና አድርገው እየቀለዱበት እያላገጡበት ነው። አሁንም ማለት ነው። አሁን አንቺ ሞራል ኖሮች በሀይሚ ፊት ብሩኬ እንደዚህ ልታወሪ ምላስ ለቀቀባት የመጣች ጊዜ እዛ ነው ይሁት፣ ግቡና ቤቤ አትሽለጥለጭብንኛ። ቡቡ አክብሩልኝ፣ ሀይሜንን ከገባችበት እንድትመለስልኝ ብሎ ተባበርንሽ እንጂ ወደንሽ እንዳይመስልሽ ማኖን ነገር ይሆናል እንደዲሽ ነው። ማን መሰለሽ የቅመሞች እኮ አምባሳደር ያለማየሁ ልጅ ነው። ምን አስበሽ ነው ዛሬ ስትረገጭ ነው የምታለው። እኛ ከበርንሽ አክብሩልኝ ስላለም ብቻ አስብ፣ ማሰብ አለበት። ታካፊ ብትይም፣ ብታጥሪም፣ ብታስቢም፣ ብታካፊው፣ ብትደምሪው ብሩክ ላይ ቅንጣት ታህል የፍቅር ስሜት አታይም። ነገር የሀይሚ እጅ ባይኖርበት ማለት ነው። ሀይሚ እራሷ ሊንዳን እስካሁን ድረስ ሰባተኛ ሰማይ አድርሳታለች። ስ ገና ወጣት ነሽ፣ ገና ልጅ ነሽ። ሴትነትሽን አታስረክሽ፣ ሴትነሽን አታስንቂ። ሰብሰብ ብለሽ ማንነትሽን አስከብሪ። ነገ ላስጀምርሽ ና ያልፈለግኩበት ቤት ውስጥ ገብቼ በጥበት ላስጀምርሽ እና ያልፈለግኩት ህይወት ገብቼ ልበጥብጥሽ፣ አላለም። ብሩኬ አስጀምራት፣ አስጀምርና አስበጥብጣት። ሃይማኖት ታደሰ በዚህ በተረጋጋ መንፈስ ብሩኬን እንዲህ ስታናገረው ቆማ ታያለች ብላችሁ ታስባላችሁ? ሶስናን እንኳን እንዴት እንዳረገቻት ሊንዳ ተብዬዋ ወጥ ረገጥ ሻይ አይደለም፣ በጥፊ ባይንሽ ለማየት እራሱ እየከፈልሽ ነው የምታየው። ከዚህ በኋላ ስሚለው ነገር ሐኪሙ አጠገቡ ነው ያለችው። እሷ በጥፊ ብላው ስትሄድ፣ ሐኪሙ አቀፈችው። ደስ የሚለው ነገር ማለት ነው። ምክንያቱም ምንም አይመስለው ማይሞቀው ማይደንቀው ማያውቀው ሰው ሆኖ በጥፊ የመታው ቡቡ ማለት ነው። ኤንስ ግን ይሄ ነገር ይፈጠራል ማለት በጣም ይከብዳል። ምክንያቱም በፍጹም ሊፈጠርም አይችልም ሊሆንም አይችልም። ምክንያቱም እንኳን እንደዚህ ተነጋግራችሁ ገብታችሁበት አይደለም ቀርቶ እንዴ ምን ምን አስባ የሆነ ማለት ሁለቱን ለማለያየት ሁለቱን ጋር ያለውን ግንኙነት ለማቆሸሽ ካልሆነ በስተቀር ሊንዳ ተንኮል ብቻ ነው የመጣችው አሁን ላይ ማለት ነው። ቤተሰብ ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው። የጨረቃ ፋሚሊ ተመልሰው መጥተዋል። ተመልሰው ሲመጡ የሆነ በጭቅጭቅ ነው፣ በምድ ነው የሚባለው በፍቅር ነው የሚባለው እና በሚያስጠላ ሁኔታ ውስጥ ቡቡዬ እያወዛገቡት ነው ቡቡዬ። አሁንም ቢሆን አሁንም ቢሆን ሁለቱ ሴቶች በጣም እየከወኑብህ ነው። መካከላቸው ውስጥ አንድ ሰው አለ ማንድ ባላቅም አንድ ሰው አለ መካከላቸው ውስጥ እያንዳንዷን ነገር ግን ያ ሜሽን ያደረግልን ነገር እየሰማ ስለምትመልስ እናመሰግናለን። አሁንም አሁንም አሁንም አሁንም በፍጹም ሀይሚ እጁ አለበት እጁ አለበት። ለምን መሰላችሁ? ብሩኬን እንደዚህ አፈቅራለሁ ብላ እንኳን አይደለም ቀርቶ ከሶሲና ጋር ፍራንክ ነው የሰራሁት ላለው አይደል እንዴ? እንደዛ ሃይሚን ታቆታላችሁ እንዴት እንደሆነች፣ ነብር ነብር አድርጓት፣ እንዴት እንዳረጋት አይታችኋል። አይደለም ቀርቶ ማለት ነው። እንዴት እንደት እየተመናጨቀች ምናምን ምን ምን አይነት ጸብ እንደሆነ ታውቃላችሁ። ዛሬ ታዲያ ሃይሚ ተረጋግታ ብሩኬን ፈቅረዋለሁ ብላ እያወራች ቆማ የምታዳምጣት እንደዚህ ተረጋግታ ቆማ የምታዳምጥ ይመስላችኋል? አረ ሰባተኛ ፎቅ ደርሳት ነበር ይሄኔ። ሌላው ቀርቶ ማለት ነው የዛን ጊዜ ልታስቀና የምትመጣ ሰዓት ኮ ሊንዳ ኮ ምንም አታወራም እኮ ልብ ብላችሁት። ቪዲዮ ቆማ ከብሩኬ ጀርባ ከብሩኬ ኋላ ሆና እንዳትመጣት፣ ለምን በሶስና ስላየች ማለት ነው። እንደዛ ሆና ነው የምታሳልፈው። እኛም ደሞ ሶስና ተብየዋ ሶስና አላልኩም ይቅርታ፣ ሊንዳ ተብየዋ እንደዚህ ማለት በክብር ልናናግርሽ፣ በክብር ልንቀበልሽ የቻልንበት ምክንያት ቡቡ ተባበሩኝ በቃ ብሎ መጀመሪያ ላይ የመጣበትን ነገር ስላወቅን ነው። ሀይሚን ለሀይሚ አስቀንጧት አንድና አንድ ወደ እሱ ህይወት እንድትመለስለት እየሄደቻለች በትክክል ስላልሆነ ብለን አክብረን፣ እሱን አክብረን ነው እንጂ እሱን በጥፊ የምትመጭ ከሆነማ ትረገጫለች። ዛሬ ሌሊቱን አይቀርልሽም፣ ቲክቶክ ላይ ማለት ነው። እንደ ቦራ እኮ ነው የማዳም ቅመሞች ጀግና። እንዲህ ስንት ነገር ስለ እናት ፍቅር ያስተማረን፣ ስለ ራሳችን ማንነታችንን እንድናይ ዞር ብለን እንድናይ ያደረገን፣ ምክር የሰጠን ወንድማችን በጥፊ አይደለም፣ በጥፊ ቀና ብለሽ እንድታየው ከዚህ በኋላ አንፈቅድልሽ። አይገርምሽም? ከምድረ በዳ ነው የሚያጸውሽ። ታያለሽ፣ የምሬ ነው እውነት፣ የምር እኛ እሷ ደስ ብለን አይደለም ስናሽ ቃብጥ የነባ አሁን አሁን፣ በብዛት አሁን ሀይሚን የሚደግፍ ሰው በጣም ተናዶ ነበረ። ብሩክ የሚደግፍ ሰው ደግሞ ያው ይሁን እስኪ ብለው በጣም ተቀብለዋታል ሚዲያው ላይ ምክንያቱም ብሩክ ከተናገረው አንጻር እሱን የሚጠቅመው እሱን የሚያስደስተውን ነገር እኛ ምንም ወደ ኋላ አንልም በወንድማችን አንደራደርም በብሩኬ ማለት ነው። ጥፋት እስካላጠፋ መጥፎ ነገር እስካላደረገ ድረስ መቼም ቢሆን መቼ ከብሩክ ከሚያስደስተው ነገር ላይ ፑሽ ከማድረግ እኛ ወደ ኋላ አንልም፣ መቼም ቢሆን ማለት ነው። ግን ይህንን ስላችሁ በሃይሚና በብሩክ ህይወት ውስጥ እየመጣ የሚጫወት እነሱን ለማለያየት የሚጥር ሰዎችን ፑሽ እናደርጋለን ማለት አይደለም። የምሬን ነው። በዛን ሰዓት ሀይሚ የነበረችበት ወይ በጣም ከባድ ስለሆነ ብሩኬ በዚህ ወይ ነው እኛ እኔ እሷን ማሸነፍ የምችለው ብሎ ስለነገረን ሊንዳን አቀባበል አድርገንላታል። ተቀብለናታል። ነገር ግን አሁን ላይ ቃቃቃ ምትጫዋች ከሆነ እንደ ቃቃ እያጫወትን እያጓንን ነው የምንሸኝሽ በመጣሽ በት እግርሽ ማለት ነው። ሶ በክብርሽ መጠሽ በክብርሽ ሳትደራደሪ እንደ ሴትነትሽ በክብር እንዳመጣሽ ብሩኬ በክብር ብትሄጅ በጣም የተሻለ ነው። ከሁለቱ ልጆች ከህይወታቸው ብትወጪ በጣም የተሻለ ነገር ነው ብዬ ነው ማስበ ኔ በእኔ በኩል ማለት ነው። ምክንያቱም ትናንትና እኔ በነገራችን ላይ እኔ አላሽቃበትኩም። ብሩክ ብሩክ ከእሷ ጋር ይሁን ምናምን አላልኩም። እኔ በነገራችን ላይ ያው ለምን እንዳመጣት ስለ ገባኝ ያመጣበትን ፓርቲ እየተናገርኩ፣ ግን ስለ ሊንዳ አውርቻለሁ። ቤተሰቦች ያንን ስል ግን ሀይሚ ያለችበት ነገር ላይ እስክትመለስለት ድረስና ውጤታማ እንዲሆን ስለፈለግን ወንድማችን ነው ፖሽ አድርገነዋል ለምን በእሷ ማለት ነው ከእሷ ጋር ቪዲዮ በሰራው ነገር ላይ ካድርገነታል፣ ብዙ አፕሬሽ ሰተነዋል ቲክቶክ ላይ ብዙ ነገር ሲባል እሷ ራቁቷነት ምናምን ምናምን ብዙ ነገር ሲባል፣ ሰውን በራቁት አንገምተውም እሱ አምኖ በት እስካመጣት ድረስ እኛ የሱን ነገር የሱን ደስታ ነው የምንፈልገው። እሱ የሚመቸው ነገር ያድርግ ብለን ተከታተል አንተም ብለና ታል አፕሬሽ አድርገናቸዋል። ወደ ሚዲያው ላይ መተው ውጤታማ ሆኗል። ውጤታማ የሆኑበት ፓርት ግን እኛ ለብሩክ እሷን መርጠና ሳይሆን የመጣችበትን ፓርት ብሩክ ስለነገረን ብቻ ነው። ሌላ አዲስ ነገር የለውም። ሶ አሁን ላይ ደግሞ ሀይሚና ብሩኬ እግዚአብሔር ይመስገን እየተፈላለጉ ነው። በምንም ቢሆን በምን ማለት ነው። ስለዚህ ሃይማኖት አሁን ይህንን ነገር ለብሩክ የጠነሰሰችለት ያው እንግዲህ ከዚህ በፊትም እንተዋወቃለን ብሏል። ሜቢ የተጠረጠረችው ነገር ሊኖር ይችላል። እንግዲህ ሃይማኖት ታደሰ በጣም በቃ ብሩክን ወንድም ሲያይባት አትወድም እንኳን ሴት ማለት ነው። በጣም በጣም በቃ ይሄ ያለ ኢንተርቪው ላይ ሰምታችሁ ከሆነ እኔ ከነ ሀሰን ጋር እንኳን ጊዜ ሰጥቶ በደንብ ሲያወራ አልወድም ብላለች። እነሱ ጋር ሆኜ ሲትወኝ አልወድም ብላለች። ሶ ያ ማለት እንግዲህ ምን ያክል እንደምትወደው ነው የሚገልጸው ስለዚህ ሴት ደግሞ እንዲህ አለችው ማለት ከሴቶች ጋር እንደዚህ የሆነ በስራን በሉት በምን በሆነ ታይም ላይ የሚያገኛቸው ከሆነ ብሩኬ ስሜት የለውም። እንደምታዩት ነው ለእሷ እንኳን የነገራትን ነገር እኔም የማልፈልገውን ነገር እንዴት ብዬ እቀበልሻለሁ፣ እንዴት አደርጋለሁ ነው ያለው። ሶ አንድ ሰው ፍላጎት ከሌለው በግድ በግድ ጎትቶ ያስገባውም እዛ ነገር ውስጥ አይደል እንዴ? ሰው በፍላጎቱ ነው የሚሆነው። ሶ አሁን ሊንዳ እውነት ለመናገር ለምን አፈቀርሽው ምናምን እኛ አንልም። ታፍቅር መብቷ ነው ግን አይሆንም ከተባለች ደግሞ ምንም ማድረግ አይችልም ግዴታ ወደ ራሷን መመለስ ራሷ ማረጋጋት ነው ያለባት እንጂ ሴትነቷን እያስናቀች የሚያስፈልግ ነገር አለ ብዬ አላስብም ሲቀጥል ደግሞ በጥፊ የመማታት መብት ራሱ የለሽም አንቺ እኮ ሀይሜ በጥፊ ስትመጣ ወንድ ልጅ በጥፊ አይመታም ስትይ ነበራል እንዴ እና አስመሳይነች ነው ማለት ነው ወይኔ ሴቶች ግን እናንተ ልባችሁ አይገኝም ባልጌዎች ናቸው ግን እሺ ደግነቱ ሴት ከወለድኩ ኔ ሴት እህት የለኝ ምን የለኝ እኔ ኦፍ ወንድሞች ነው ያሉኝ። ወንድሞቼ ብርቅዬዎች ናቸው፣ ብርቅዬዎች እንዳይኔ ብለ ነው መሳሳላቸው እግዚአብሔርን እና እህት ግን የለኝም። እና ግን በጣም ኦ ማይ ጋድ በጣም በጣም ነው ሴቶች እኛ የምናስጠላው። በዚህ ልክ ምቀኝነታችን ያስጠላል፣ ነት ይደብራል። ቢያንስ እንኳን በጥፊ መምታት የለብሽም አንቺ። ጉብ በጣም የሆንሽ ሴትዮ ማለት ነው እንዴ! አበዛሽ ውሳ። ኦ ማይ ጋድ። እንደኛ ብሩክን ስታከብር የለነው እንጂ የምናከብርሽ ማለት ነው። ብሩክን እስካላከበርሹ ድረስ አራት ቲክቶክ ላይ ራሱ አይነሽ ማየት አልፈልግም እኔ ማለት ነው። ገርምሽም ዴ ምናስበሽ እንዴ? የታደሰ ልጅ እኮ አንድ አመት ሙሉ አንድ አመት ሙሉ እየተንከባከበች ቆይታ በዚች ሶስት ቀን ሁለት ቀን ውስጥ ነው ጥፊ ያመጣችው። አትመታውም ነበር ሁላ ማለት ነው። እንደውም ከቦታ ጅራ ጥፊ ያልተመታ ብሩኬ ብቻ ነው እያል። እንደውም አንዳንድ ጊዜ እኛ የምንሰጣቸው ሰጣቸው ነገር ማለት ለነሱ ፑሽ አረግላቸዋል መሰለኝ ቤተሰቦች። አንድ አንዴ ሳስቡ ያወራነው ነገር ሲሰሩ አያለው እና እንደዚህ ወንድ ልጅ የምትማቱ ሴቶች ማለት ነው ስነ ስርዓት ያዙ ምክንያቱም ጥሩ አይደለም ባህላችንም አይደለም የምሬ ነው እምላችሁ እና ያስጠላል ዛሬ አሁን እነዚህ ለነገሩ እነዚህ ሜሪንና እነዚህ ፊልም ፊልም ፊልም የሚሰሩትን ሴቶች እኔ አልወዳቸው ምክንያቱም አክታቸው ሁሉ ነገራቸው እንደዛው ነው ሜሪም እንደዚህ በጣም ነው የምትደብረኝ ሜሪ ይቅርታ አድርጉልኝና ይሁን ጥፊዋ አብርሃምን በመትመታው ሰዓት እንዴት እንደምናድድባት ነበረ እና ግን አሁን እነሱ ተለያይተው የራሳቸው ስራ እየሰሩ ነው። እና ዛሬ ደግሞ ሊንዳ ኦ ማይ ጋድ፣ ብሩኬ ደግሞ ስለ ሴት ልጅ ውበት ብዙ አታድንቅ። ሴቶች ሴት ልጅ አታድንቅ፣ አታድንቅ የምሬ ነው። ማለት ሁሉም ማለት አንተ በምትገልጸው አንተ በምታስበው መንገድ የሚያስብና የሚጓዝ ሰው እንዳይመስል፣ የምሬ ነው። ሴት ልጅ አታድንቅ። በቃ መደነቅ ያለባት ሰዓት ላይ ትደነቃለች፣ ከዛ በኋላ ግን አለቀ። በተለይ እንደዚህ በሚዲያ ላይ ሴት ሴቶችን ሴት ልጅን ባታደንቅ በጣም ጥሩ ነው። ምክንያቱም ከሚስት ውጭ ማለት ነው። ሚስት እንደፈለክ ማድነቅ ማንጠልጠልም ትችላለህ፣ እህትህንም እንደዛው፣ እናትህንም እንደዛው። ግን ሌላ እንደዚህ ጀስት ፍሬንዶች ምናምን ዲቴይል በቃ የሆነ ስለ ጥሩነታቸው ማውራት ትችላለህ እንጂ ስለ ማለት የሆነ ትርፍ ነገር ባትናገር በጣም ጥሩ ነው ብዬ አስባለሁ። ቦቦ ሜቢ በምትናገረው ነገር ካፈቀረች ብዬ ነው እንደዚህ ልልህ የቻልኩበት እንጂ ሰው ማድነቅ ኖር የለውም። በነገራችን ላይ ውድ ቤተሰቦች ማለት ነው እና እኔ እንደዛ ጥሩ ልጅነች ስላልከኝ ቅሬ ነው አላለችም። እና ጥሩ ልጅ አለበትም ፓርቲ እየነገራት እንዴት ቃሏን ታጥፋለች? ዞሮ ዞሮ ማለት ነው ሴቶች ማለት ነው ክፉ ናችሁ እዚህ ጋር ማለት ነው። ለመሰላችሁ ዞሮ ዞሮ ቡርጌ የሰራው ነገር እንዲጸጽተው የማያደርጉት የማይቆፍሩ ጉድጓድ የለም። ሴት ሲባል ክፉ እንደሆነ ግን ዛሬ ነው ያየሁት። የምሬ ነው የምላቸው ቤተሰብ እና ራሷ አምጥቶት ራሷ ጉድጓድ ትቆፍርለታለች። አስባትታ ይገርማል። ግን ያው ድራማ ነው። ምንም ማድረግ አይቻልም። እዚህ ቦታ ላይ ግን ያው እሱን ፕራንግ እያደረጉት ነው እሱን እያሰቃዩት እያስጠነቁት ነው ገባችሁ። እሱ ደግሞ በህይወቱ የማይፈልገው ነገር እንደዚህ የማይፈልገው ህይወት ውስጥ ገብቶ ማመሳቀል የማይወደው ነገር ነው፣ በጣም የሚፈራው ነገር ማለት ነው። በሌ ሌሎቹንም በጣም ይመክራል ብሩኬ እንደምታዩት ማለት ነው። ሶ ዛሬ ሊንዳ ያደረገችው ነገር በጣም ትክክል አይደለም። ቲክቶክ ላይ መረገጥ አለባት፣ ትረገጣለች እግዚአብሔርን። አለበለዚያ መቼም አታቆም ከነ ብሩክና ከሃይሚ ህይወት ውስጥ ልትወጣ አትችልም ሲቀጥል ሃይማኖት ታይ እጅሽን አውጭ ከዚህ ውስጥ እጅሽን ነጻ አርጊ እጇ አለበት እጇ ባይኖርበት እንደዚህ ቆማ ተረጋግተ አታወራም አታወራም የምሬን ነው እንዴ ምን አስባችሁ ነው እናንተ አሁን አመናችሁ እንደዚህ እኔ አላምንም በፈጹም ለምን ዲሶስ እና ጋር እንዴት እንደሆነች ነብር ነብር እኮ ነው ያጫወታት እንዴ ስለዚህ እጁ አለበት የሃይሚ እጁ አለበት ሃይሚን ብትወኚ ከዚህ በላይ ባትራመጅ ደስ ይለናል ሜቢ አንቺ አታቂም ብዬ አልገምትም ምክንያቱም ላንቺ ነግሬያታለሁ እንዴት ለእሷ ትነግራታለች የተፈቀረ እኮ ብሩኬ ነው ብሩኬ ማለት ለሃይሚ ምን እንደሆነ የታወቀ ነው እንዴት እሺ ብላ ትቀበላታለች ሃይሚ ብላችሁ ታስባላችሁ እውነት ቁም ብላችሁ አስቡ አሁን ብሩኬ በራሱ ባመጣው ጣጣ በራሱ እንዲሆን እንዲሆን ማለታችሁ አይቀርም ያመጣበትን ፓርት ውስጥ ጥንቅቅ ያርጎ አርጎ ያውቃል ቢያንስ ሚስቱን ወደ ራሱ መልሷል ቢያንስ ማለት ነው ቢያንስ እሷ በጥፊ ስትመታው ሃይሚ ቅቅፍ አድርገዋለች በቃ ሕክምናውን አግኝቷል አለቀ። ከዚህ በኋላ ምንም የሚያስፈልገው ነገር የለ። አይቆጨውም ሲጀመር ማለት ነው። ስለዚህ ሊንዳ ቆም ብለሽ አስቢ።